እንደ ሀገር በኮሪደር ልማቱ ከደመቁ ከተሞች መካከል ትጠቀሳለች የበረሃዋ ንግስት ድሬዳዋ ከተማ። በአስተዳደሩ በአራቱ ማዕዘናት የተከናወኑ የኮሪደር ልማት ስራዎችም ከተማዋን ለስራና ለኑሮ ምቹ እንድትሆን እያስቻሏት ይገኛሉ። ድሬዳዋ ላይ ያየነው ለውጥ አይተንም አናውቅ ነው ያየነው። እኔ አሁን ስራ ውዬ ከስራ ተነስቼ እዚህ ላይ አየር ለመቀበል ለመዝናናት ሲዟዟር አሁን እዚህ ጋር ትንሽ ደግሞ ቁጭ ብዬ አየር ስቀበል ነው አያችሁኝ። ድሮ ግን እንደዚህ አይነት ላይ ሄደን መተን አየር የምንቀበልበት አይደለም። በጣም ደስ የምል ነው። እኛ ያላየነው ነው ያየነው። ቀደም ብሎ የነበረው የዚህ አካባቢ እንቅስቃሴ ውስን ነው፣ አስፋልቱም ጠባብ ነው፣ መብራትም አልነበሩም። እኛ ሆቴል ስራ ነው ያለነው እዚ አካባቢ ላይ። ሆኖም ግን አሁን በመንገዱ መስፋትና መብራት መግባት የተለያዩ መዝናኛ ነገሮች የምደረጋቸው ብዙ እንቅስቃሴ ጨምሯል በጣም የተሻለ ለውጥ አለው። እዚህ አካባቢ በተለይ እዚች አካባቢ ብታያት ይሄ ሀዲዱ ራሱ አይታይም እዚህ አካባቢ ለማለፍ ቆርቆሮ ቤቶች ነበሩ። በጣም ጥሩ ጥሩ ነገር ተሰርቷል እና አካባቢው ላይም ሰው ለመንቀሳቀስ የሚፈራበት አካባቢ ነበረ። አሁን ግን ያው እንደምታየው ሰው ሁሉ ፍሪሊ እየተንቀሳቀሰ ይገኛል። በድሬዳዋ ከተማ የተሽከርካሪና የብስክሌት መንገዶች፣ የእግረኛና የአረንጓዴ ስፍራዎች እንዲሁም ዘመናዊ የመንገድ ዳር መብራትን ባካተተ መልኩ በመጀመሪያው ምዕራፍ ከ11 ኪሎ ሜትር በላይ የኮሪደር ልማት ስራም ተጠናቋል። መጀመሪያ ላይ የሳይክል መንገድ አልተሰራልንም ነበር እዚህ አስፓልት ላይ ነበር የምንንል። ያ ደግሞ ለኛ በጣም አደጋ ያስከትላል። አሁንማ ይህም መንገድ ስላገኘ ነው ደስ ብሎናል። በዚህ መንገድ የራሳችንን ቦታ እግረኛም የራሱን ቦታ፣ እኛም የራሳችንን ቦታ፣ መኪናም የራሱን ቦታ ይዘው መናት ይችላል። መጀመሪያ ላይ በጣም ድሬዳዋ ላይ እንኳን የሳይክል መንገድ የእግረኛ መንገድ አልነበረም። ከፊቱ በጣም ከመቶ ዘጠና ፐርሰንት ማለት ይችላል። በጣም ልዩነት አለው። ሲቀጥል እግረኛ በእግረኛ መንገድ መሄድ ጀምሯል። በፊት እየተጋፋ ነበር ከተሽከርካሪ ጋር የሚሄደው በአንጻሩ የሳይክል ሳይክል አልነበረም ነበር ድሬዳዋ ላይ በሳይክል አሁን ከአሁኑ ኮሊደር ጋር የመጣ የሳይክልም አሪፍ ነው። አጋጣሚ ደግሞ ሲያገኙ ማጅራት የሚመቱበት አካባቢ ነበረ። ያ አሁን ጸርቶ ያ ቦታ በጣም ውብ ሆኖ ነው ያገኘ ነው። ያ ቆሻሻ መጣ ነበር፣ እጅግ በጣም ቆሻሻ መጣ ነበር። በዛ ጋር ማለፍ አይቻልም ሽታው። እና አሁን በጣም ደስ በሚል ሁኔታ ጸርቶ ነው ያገኘ ነው። በጣም እጅግ በጣም ደስ ይላል። ጽዳቱም በጣም ጥሩ ነው። አሁን መቶ በመቶ ጽዱ ነው ማለት ይቻላል። ቀደም ብሎ የነበረው ፍሳሽ ማስወገጃ በላይ በኩል ነበረ፣ በአስፋልቱ ላይ ብለ ሄደ የነበረው፣ አሁን ግን ወደታች ነው የሚሄደው። ይሄ የተሟላ ነው። ያው እንግዳ ሲመጣም እያመጣን እንደ መናፈሻ እንጠቀምበታለን። ምንም የሚያስፈራ ነገር የለም፣ ሰላም ነው፣ የተረጋጋ ቦታ ሆኗል ማለት ነው። ለውጡ በጣም ትልቅ ነው። በተለይም ከቀን ባለፈ ምሽት ላይ መንቀሳቀስን ልማዱ ላደረገው የድሬዳዋ ኗሪ የኮሪደር ልማቱ እያበረከተ የሚገኘው ፋይዳ የጎላ ነው እንደ ትንሽ እድሜያችን ገፋ ያለ ሰዎች ትንሽ እግራችን ለማነቃቃት እንሄዳለን። ስንሄድ ግን መሄድ አንችልም፣ መሄድ አይቻልም። አሁን እንደ ልብ ከዚህ ተነስተን እዛ ደርሰን በአየር መንገድ ዞረን ይሄን ሁሉ መንገድ እስከሚደክመን ድረስ ተዝናንተን አየር ተቀብለን ስመሽ ነው ወደ ቤታችን የምንሄደው እና በጣም ደስ የሚል ነገር ነው። እና በጣም ደስ ላል ቢቀጥል። ደስ እንቅስቃሴያችን በፊት ያው አካባቢዎች ነበሩ። አሁን ግን አንድ በኮሪደሮች ብቻ ላይ የተወሰነ እንዲሆን አድርገን ነገሮች የተሟሉ ስለሆኑ የምናያቸው ነገሮች ጽዱና የተሟላ ቦታም ስለሆኑ ለመዝናናት ምቹ ናቸው። አሁንም እኔ ልጄ ልጄ ነው ላይ እየተዝናናው ያለው ምሽት እያሳልፍኩ ያለት ልጄ ብስክሌት እየነዳ ይገኛል። ነው ከተማ ላይ ብዙ ጊዜ ሰው ከመሸ በኋላ ነው የሚንቀሳቀሰው ነበረው። መሀል ላይ ይሄ ባህል ጠፍቶ ነበረ ማታ ልክ ከመግሪብ ሰላት በኋላ ሰው በእግሩ እየወጣ ወክ ያረግና ይመለስ ነበር። ትንሽ ቀደም ባለ ጊዜ ማለት ነው። መሀል ላይ ግን ይሄ ባህል ጠፍቶ ሰው ከቤት ራሱ መውጣት አቁሞ ነበረ። አሁን ግን ድጋሜ ያን የድሮ ባህሉን እየተመለሰ ነው። ማታ ላይ ነፋሻማ ነው። የቀን ሙቀቱን ማታ ላይ እየተናፈስክ ትንቀሳቀስበታለ። እና እሱ ነገር አሁን እየመጣ ነው።